አምላካሚ በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላካሚ በስመ አብ ወወልድ ወመንፈስ ቅዱስ አዱ እግዚአብሔር አምላክ ነው። መድኃኒነ ኢየሱስ ክርስቶስ መድኃኔ ዓለም ፈጣሪ ሁሉ ፍጥረታት አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ የማምን ረዴተ እግዚአብሔር አጋዥ በማድረግ ጥረታትን ሁሉ የፈጠረ የጌቶች የጌቶችን አምላካችን የመድኃኒታችን ኢየሱስ ክርስቶስ የመድኃኒ ዓለም ድርሳን መቅድም ለመጽሐፍ እንጀምራለን። ዓለም ከመፈጠሩ አስቀድሞ ከባሪው አባቱ አብ እና ከባህሪ ወጡ ከመንፈስ ቅዱስ ጋር በሶስት አካላት በአንድ መለኮት ነበረ። ዲዮስኮሮስ ዓለም ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ ነበ። እግዚአብሔር በመንግስቱ አለ። እግዚአብሔር በሶስትነቱ አለ እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ፣ ዳዊትም ተራሮችና ኮረብቶችም ሳይፈጠሩ ምድርም አለምም ሳይፈጠር ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ። ከዚህም በኋላ መድኃኔ ዓለም በሶስትነቱ አለምን እንፍጠር ብሎ አሰበ። በአንድ ተዋህዶ ሰማይና ምድር ልነፍስን ነፍስና እሳትን ውሃ ጨለማን መላየትንም በቅጽበት ፈጠረኒም ሰባቱ በውድ ሰርክ በአርምሞ ፈጠረ በነግም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላየት ምን ፈጠረ ይሉ ነበር ፈጠረን ይሉ ነበር እና ሳጥና ይልም ምን የፈጠር ማን በነገ በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላየት ማን ፈጠረን ይሉ ነበር። እና ሳጥና ይልም ምን የፈጠርኳችሁ አለ። ቅዱስ ገብርኤል ግን የፈጠረንን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃንን አዩ ቅዱስ ቅዱስ ቅዱስ ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይ በምድር የመላ ነው ብለው አመሰገኑ። ላቢሎስን ግን እኔ ማንን አመሰግናለሁ አለ። በዚያን ጊዜ መድሃን ያለ በጨለማ ጠቅሎ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው። እሱም አለቃቸው ነበርና አለቃቸው ነበርና በዚያን ጊዜም ቅዱስ ሚካኤልን ሾመው። የመላእክት ቁጥርም ያለ እሱ ፈላይነ ፈጣሪ በቀር የሚያውቅ የለም። እሱ ብሎናልና ድርም እንደ መስከረም እና እንደ ጥቅምት ለምልማ አብባ ታየች። በዚያን ጊዜ በመጥረቢያ የሚቆረጡ በማጨድ የሚታጨዱ በጣት የሚለቀሙ ሶስት ፍጥረታትን በቀሉ። ማክሰኞ ማለት ሶስት ማለት ነው። ረቡዕ በሰርክ ፀሐይ፣ ጨረቃ፣ ከዋክብት ፈጠረ። የፀሐይ ሰሌዳው ከንፋስና ከእሳት ነው። የጨረቃና የከዋክብትን ሰሌዳቸውና ከውሃ ከንፋስ ነው። ብርሃናትም ይሁኑ አለ። የስንዴ ቅንጣት ያህል ብርሃንንም ሰጣቸው። ለፀሐይም ሁለት እጅን ከፍሎ ሰጠው። አንዱን አንዱን እጅ ለጨረቃና ለከዋክብት ሳይን፣ በቀን ጨረቃና ከዋክብትን በሌሊት አሰለጠናቸው። በዚህም ቀን በዚህም የቀንና የሌሊት የአውራህና የዓመታት የዘመናትና የበጋ የክረምትን ምልክት ይሆንላቸው። ይሆንላችሁ አለ። ረቡዕ ማለት አራት ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ፣ በእግር የሚሽከረከሩ፣ በልብ የሚሳቡ ሰአን በሬውንም አዞኑም ይችን ዓለም በጣት እንዳለ ቀለበት፣ በአንገት እንዳለ ቀሚስ የከበዋት የሚያሰፈሩ ቢሄሞትና ሌዋታንን ሶስቱን ፍጥረቶችን ከባህር ፈጠረ። ከበሰርክም ከየብስም ሶስት እነዚህን ሶስት እነዚህን የመሰሉ የቤትና የበረሃ የሚበሉትን የሚበሉትንም የማይበሉትንም ፈጠር። ሐሙስ ማለት አምስት ማለት ነው። ዓርብ በነገ መድሃኔ ዓለም በሶስትነቱ ምክር ምክር ባሪያችን በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ ዲያብሎስ እንደ እኔ ያለ ፍጥረት ይፈጥራልን ስለ አለ ዋና ከመሬት ከንፋስ እና ከእሳት ነፍሱንም ሀብ አልቦ አምጥቶ የሰላሳ ዓመት ጎልማሳ ያድ አድርጎ አዳምን ፈጠረው። የህይወትን እስትንፋስንም በፊቱ እፍ አለበት። የጸጋ ልጅና ከአነብይም ንጉስም ሆነ። አዳም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እኒህም ሀያ ሁለቱ ፍጥረታት ግብር ግብር ከውድ እስከ ዓርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበረ። ወዲያውኑ የተናገረውን ያደርገዋል፣ ያስበውን በቅጽበት ይፈጽማል እንደተባለ በቢሰሰት እንዲምረውም ለዳቢሎስ ያሳየው ዘንድ ነው እንጂ እሱን ግን እንቢ አለ። ወይም ለአዳም የሚበላውን የሚጠጣውንም ይፈጥርለት ዘንድ ነው። በሰባተኛው ቀንም አልፈጠረም። ሙሴ ከስራው ሁሉ አረፈ እንዳለ አዳም በእንቅልፍ እና በመንቃት መካከል ሳለ መድኃኔዓለም በሦስትነቱ ምክር ከጎኑ አንዲት አጥንት ወስዶ የምትረዳውን ጓደኛን እንፍጠርለት ብሎ የሕያዋን ሁሉ እናት የምትባል ሔዋንን የአስራ አምስት ዓመት ቆንጆ የምታል አድርጎ ፈጠራል። አዳምን የሚችን አጥንት ከአጥንቴ ስጋዋ ከስጋዬ ናት፣ ሚስቴ ትሆነኝ አለ። የተፈጠሩበትን ቦታ በቅራኒው መካከል ነው። ከአርባ ቀን በኋላ አዳምን ወደ ገነት አሳረገው። ሔዋንንም በሰማኒያ ቀን አሳረጋት። ከመሳታቸው በፊት ገነትን ሰባት ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው። መቅደመ ወንጌል እንዳለ ይህንን ሁሉን ሁሉንም ስለ እናንተ ፈጠርሁ አላቸው። አራዊትንና እንስሳትን የሚገዙላችሁ ስምንም ሰይሞላቸው ሰይምላቸው። ነገር ግን ከገነት መካከል ያለችውን እንጨት አትብሉ፣ ከዚያችን ብትበሉ ግን የሞት ሞት ሞታታለችው ትሞታላችሁ። ገነት ማለት ዙሪያዋ ያማረ በውስጧ ያለው ይህ ጥሩ ነው ይህ ክፉ ነው የማይባል ማለት ነው። ሁሉም ጥሩ ነው ጎደሎ የሌለው ነው እንጂ ከምድርም በላይ ከፍ ያለች በመላኮ ክንድ አስራ አምስት ክንድ ትረቃለች ከሰማይም በታች ናት። በነገስታትም ቤቶች የሚመስላት የለም። አዳምና ሔዋን በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስ እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነሱ ላይ ይቀና በሚያወር በሚያዋርዳቸው ገንዘብ በሚያወርዳቸው ገንዘብ ምክንያት ይፈልግ ነበር። በመቅድመ ወንጌል እንደተባለ ከክብራቸው አዋረዳቸው። መድኃኔ ዓለም በሶስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደው የከፋቶች ማደሪያ ዳቢሎስ ሰው ከፈቃድህ ህይወታ ምን ታደርገዋለህ አለ ምን ታደርገዋለህ አለ። መድኃኔ ዓለም ከኔ አንተን ቢወድ ከአንተ ጋር ወደታች ወደ ሲወል ይወርዳል አለው። ስለዚህም ሴትና ወንድም በመፍጠሩ ሰደበው፣ ከመላየትም አንድነት አራቀው። ሰባት ዓመት እያዘነ ነው አዳምና የዋን ለማሳት ተሳነው፣ የእሱንም ቦታ ስለያዙ በዚያም ጊዜም ስሟን ትሰይም ዘንድም ወደ ገነት ስትሄድ እባብን ከመንገድ አገኟል። በአማረ መልከች ተሰውሬ እጄ አንድ አንቺ ስሜንም ምትሰየም ዘንድ ተሸከሚኝ የመልኬንም ክባት አይቶ አዳምን እንዳይጠላኝ እኔም በኋላ አሸከምሻለሁ አላት። እዚያን ሰዓት ቃሉ ቢያምራትም ተሸከመቸው፣ ከአዳምም ዘንድ አደረሰችው። እሱም ቀይሲ አለው። ወደ ሔዋንም ሄዶ የሰማይና የምድር ንግስት ሆይ ሰላም ላችሁ ይሁን አላት። እሷንም የእግዚአብሔር ሰላም ከአንተ ጋር ይሁን አለችው። እርጉም ዲያብሎስ ጌታችሁን ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለ አለችው። ከፍሬያትም ሁሉ ፍሬዋን የሚጣፍጥ በገነት መካከል ያቃለችው እንጨት ግን አትብሉ፣ ከዚያችም እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። ሞትንስ የምትሞቱት አይደላችሁ፣ ገዥዎች ትሆናላችሁ እንጂ መልካሙንም ክፉንም ታውቃላችሁ አላት። ነገር ነገሩን ተቀበለች። በዚያን ጊዜም ከልቧ ውስጥ ገባ። ከባቢቱም ሞትቶ ከባቤቱ ወጥቶ በሰውነቷ ሁሉ ተዋዋዳት። የዚያን ጊዜ የመዓዛው ጣዕም ድንቅ ከሚሆን ከፍሬው ከአበባው ከቅጠሉ አምጥታ ክፉንም በጎንም ከሚያሳውቀው እንጨት በላ ዘንድ ማስወደዳት

እሱም የግዛሽችንም ምንጨት እንዳደመሻት በየወሩ ድሚ አላት አዳምን በፊት ወዝ ብላ እሾህና አሜከላ ይብቀልብህ አንተ መሬት ነህ ወደመሬት ወደ መሬት ትመለሳለህ አለው የዱባንም አልብሶ ዳባንም አልብሶ ወደ ምድረ ፋይዳ ወረዳቸው ሱራፌልንም ገነትን ዘግተህ በሳት ሰይፍ ጠብቃት አለው አዳምም እስከ መቶ ዓመት ድረስ በባህር ውስጥ ቆሞ ንስሐ ገባ መድኃኔ ዓለም ምን ሰውን ባየ ጊዜ ተስፋ ሰጠው። እንዲህም አለው በአምስት ቀን ተኩል ሄድ ከልጅ ልጅ ተወልጄ በሜዳ ድሄ በመስቀሌና በሞቴ አድን አለው አለው አዳምን የዋንንም አወቃት። መንታ መንታ ስልሳ ልጆችን ወለደች። አንደኛ መቃቢያን ምዕራፍ ሀያ ስምንት ከቁጥር ስድስት አዳምን በዚህ ዓለም ዘጠኝ መቶ ሰላሳ ዓመት ኖረ ሞተ፣ ኖሮ ሞተ። ዘፍጥረት ምዕራፍ አምስት ከቁጥር አምስት ነፍሱም ወደ ሲኦል ወረደች። ታላላቅ ነቢያት፣ ደጋጎች አባቶች፣ ነገስታት ኃጢአትን የሳይሰሩ ወደ ደይን ወረዱ። ጳውሎስም እስከ ሙሴ ድረስ የበደሉትን ያልበደሉትንም ሞት ገዛቸው እንዳለ የአዳም በረከት የመድኃኔዓለም ቸርነቱ የእመቤታችን ጸሎት ኃይል ከኛ ከዘ ክርስቲያን ከሀገራችን ከኢትዮጵያ እንዲሁም እዚህ ከሚሰሙትም ከሚያነበውን ጋር ይሁን፣ አሜን። ወደ ቀድሞ ጥንተ ነገራችን እንመለስና መድኃኔዓለም በሦስትነቱ ለአዳም ልጆች በቅዱሳኑ ላይ ድንቅ ነገርን እንዳደረገ ኖረ እያደረገ ኖረ። የሚያመልኩትን እስራኤልን በሙሴና በአሮን እጅ ባህርን ከፍሎ አወጣቸው። የማያመልኩትን የማያመልኩትን ግብፃውያን ግን ከንጉሳቸው ከፈሮን ጋር በማዕበል አሰጥማቸው። የሚያምነው ሕዝቅያስንም ከህዝቡ ጋር ከሰናክሬም እጅ አዳነው። ከሰራዊትም አስራ አምስት እልፍ ገደለ። የሚያመልከው የሚያመልከው ኖኅን ከልጁ ጋር ከጥፋት ውሃ አዳነ። ትእዛዙንም የማያደርጉት ከጥፋት ውሃ ጠፋቸው። ሎጥንም ስላመለከው አዳ ነው በሰዶዶምና በገሞራ በነበሩ ሰዎች ስላላመለኩት እስከ ምጽአት በላያቸው ላይ እሳት ነ ይነዳል። ከዚህም የበለጠ ተአምራትን በየዕለቱ እያደረገ ስለ ያቄምና ስለ ያአና ዘመን የያቄምና ያአና ዘመን ደረሰ በነሲያ በነሐሴ በሰባት ቀን እመቤታችን ማርያም ተጸነሰች። ግንቦት አንድ ቀንም ተወለደች። አባቷ እናቷ በሶስት ዓመቷ ታህሳስ ሶስት ቀን ወደ ቤተ መቅደስ ባስገባት ጊዜ በመላእክት እጅ ኅብስተ ሰማያዊና ጽዋ ሰማያዊ እየተመገበች ኖረች። ከዚህም በኋላ የአይሁድ ካህናት ተማከሩ። አስራ አምስት ዓመት ከሆናት በኋላ የሴቶች ልማድ እንዳይመጣባት ብለው አወጥቷል። ዮሴፍንም የእግዚአብሔር ኃይል እስከምናይ ድረስ ጠብቃት አሉት። የዮሴፍ ሚስትም አልነበረችውም እና ስለዚህ ነገር የዮሴፍ እጮኛ ተባለች። የገሊላ ክፍል ወደምትሆነው ወደ ናዝሬት ወሰዳት። በዚያም የአርና ወርቅን እየፈተለች ሳለች ቅዱስ ገብርኤል ተገልጾ ሰጋን የተሞላሽ ከሴቶች ተለይተሽ የተባረክሽ ደስ ይበልሽ፣ አላት። ከቃሉም ማነጋገር ሰምታ ደነገጠ። ይህ እንዴት ያለ ሰላምታ ነው ነው? እንጃ መልአኩም ትሰንሻለሽ፣ ወንድ ልጅም ትወልጃለሽ። ስሙንም እየስቶ ያለሽ እርሱን መድሃኔ ዓለም ነው። ለመንግስቱም ፍጻሜ የለውም አላት። እሷ ምድርን ያለ ዘር ታበቅል ዘንድ፣ ሴት ያለ ወንድ ትሰንስ ዘንድ እንዴት ይቻላል አላቸው አለችው። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይም ይመጣል፣ የሉላይልም ይጋርደሻል። ስለዚህም ደግሞ ከአንቺ የሚወለደው ቅዱስ ነው። ለእግዚአብሔር የሚሳነው ነገርም የለም አላት። ማርያም እንደ ቃል ይሆንልኝ አለችው። የዚያን ጊዜም አብ ለማጽናት መንፈስ ቅዱስ ለማንጻት ከእርሱ ከመድኃኔ ዓለም ሳይለዩ በማኅጸኗ አደረ። ከሥጋዋ ሥጋን ከነፍሷ ነፍስ ነሳ፣ ከኃጢአት በቀር ፍጹም ሰው ሆነ። ይችውም መጋቢት 29 ቀን እሑድ በሶስት ሰዓት የፅንሰቷ ወራ ዘጠኝ ወር ከአምስት ቀን በተፈጸመ ጊዜ እንደ ሰው ሁሉ ታህሳስ ሀያ ዘጠኝ ቀን በቤተልሔም ተወለደ። ከአያና ከብትንም በስተንፋሳቸው አሞማቆ እረኞችና ሰብአ ሰገልም ሰገዱለት። ወርቅ ነውና ከርቤታን እጅ መንሻ ሰጡት። በስምንተኛው ቀን ተገዘረ። በአርባኛው ቀን እጉል እርግብ ዘወገ ማነክ ይዞ ወደ ስምሆን፣ በታቀፈው ጊዜ አይኑ በራ። በየጥቂቱ አደገ፣ ለዘመዶችም እየታዘዘ ይችን እናቱን እናቱ ናት። በሰላሳ ዓመቱ በዮሐንስ እጅ በዮርዳኖስ ተጠመቀ። አብ የምወደው ልጄ ይህ ነው እሱን ስሙት አለ። መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ተቀመጠ። አርባ ቀንና አርባ ሌሊትም ጾመ፣ ተራበ፣ ተጠማ፣ ለእኛ አብነት ይሆን ዘንድ ከዳቢሎስ ተፈተነ። ከሶሙም ከጾሙም በወጣ በሶስተኛው ቀን የሰርግ ቤትን አገኘ። ወደ እነሱም ገባ። ወይኖቻቸውን ወይኖቻቸውን ባለቀ ጊዜ ሆኖም ወይኑንም አደረገ። የእርሱንም አምስቱን አማደ ምስጢር ያስተምር ዘንድ ጀመረ። እርሱንም አምስቱ አማደ ምስጢር ያስተምር ዘንድ ጀመረ። ዞትንም የአምስት ገበያ የሚያህል ሰዎች ይመጡ ነበር። በሽተኞችንም ያድናል፣ ቁጥር የሌላቸው ተአምራትንም ያደርግ ነበር። ከዕለታት በአንድ ቀንም አምስት እንጀራዎችን፣ ሁለት ዓሣዎችን ለአምስት ሺህ ሰዎች አቀረበላቸው። ለእነሱም በልተው በልተው ጠግበው የተረፈውን አስራ ሁለት ቅርጫት አነሱ። እውር ሆኖ ለተወለደውን በምራቁ ዓይን አፈጠረለት። በአህያ ውርንጭላ ላይም ተቀምጦ ቤተ መቅደስን ዞረ። ሽማግሌዎችንም፣ ህጻናትን የሰሌን ቅጠልም ይዘው ተቀበሉት። ደንገሮችንም በሰው አንደበት አመሰገኑ። በእግዚአብሔርም ስም እየሚመጣ የተባረቀ ነው አሉ። አይሁድም የቃሉን ትምህርት ጠምጠው የእጁን ታምራት አይተው በሱ ላይ ቀኑ። ለብዩ ሰነፎች ሰነፎች ሰዎችን ቅንዓት ያዛቸው። እንዳለ እንዳለ ሰኞ እና ማሰኞ መከረው። ረቡዕ ምክራቸውን ጨረሱ። ሐሙስ የአዲስ ሚስጥር ስርዓተ ሥርዓትን ለሐዋርያት አሳያቸው። እንዲህም አላቸው፣ ንሱ ብሉ፣ ጠጡ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይህንንም በምታደርጉ ጊዜ ሞቴ መታሰቢያን አድርጎ የተንሳይንም ንገሩ አላቸው። በመሸም ጊዜ ይሁዳ ወደ አይሁድ ሄዶ ሰላሳ ብር ስጡኝ፣ እሱንም ለእናንተ ሰጣችኋለሁ አላቸው። በመንፈቀ ሌሊትም ይዘው የዋሌ ታስረው ወደ ሐናና ወደ ቀያፋ ወሰዱት። ረጋም ጊዜ ካህናቱ አለቆች ተማከሩ። በሶስት ሰዓትም የዋሌ ታስሩት። የመስቀሉንም አሸክመው ይሰቅሉት ዘንድ ወሰዱት። ጲላጦስም የዚህ ሰው በደሉ ምንድን ነው? አላቸው። እነሱም በሰንበት በሽተኞችን አዳነ፣ የእግዚአብሔር ልጅ ነኝ ይላል አሉት። በቀትር ጊዜ መጋቢት ሀያ ሰባት ቀን በሁለት ወንበዶች መካከል ሰቀሉት። የሾህ አክሊልንም ደፉበት፣ በብረት ዘንግም ራሱን መቱት። ሐሞትና ከርቤንም አጠጡት፣ ጎኑንም በጦር ወቁት። ለምና ዋንም ጠጡ ዘላለም ሕይወትም ሆነ የእነዚህን የእግርና የእጅ መቸንከሮች ስቃዮችን በመለከተ ያደለ በስጋ ተቀበለ። ሲያሰቃዩትም አልተቀየመባቸውም ታገሳቸው እንጂ። የዚያን ጊዜ ሰባት አምራት ተደረገ። ፀሐይ ጨለማ፣ ጨረቃም ደም ሆነ። ከዋክብትም ከሰማይ ወደ ምድር ተወደቁ። የቤተ መቅደስ መጋረጃ ተቀደደ። ምድርም ተናወጠች። ሙታንም ተነስተው በስጋ ወደ ሰዎቻቸው ሄዱ። ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ጨለማ ሆነ። በዚያችን ሰዓት መለኮቱን ከሞቱ ሳያቀርበው ሳይቀርበው ስጋውን ከመለኮቱ ሳይለይ በስጋ ሞተ። ዮሴፍ እና ኒቆዶሞስ በፍታ ገንዘው ዓለምን ከፈጠረ ፈጣሪ ፈጣሪን ከሰው ማንም ባልተከበረበት በአዲስ መቃብር በጎለጎታ ወደ እንደ ሰው ቀበሩት። እነነፍሱም ከመለኮቱ ኃይል ጋር በዘጠኝ ሰዓት ወደ ሲኦል ወረደች። ትዕቢተኛም ዲያብሎስ ይወጣው ዘንድ ቀረበ። ስጋ ለብሶ ሸ አሸንፈኝ ይህ ማን ነው አለ ያሸነፈኝ ማን ነው? እሱ ግን ይዞ በሰዓት ሰንሰለት አሰረው። በዚያን ጊዜም ዳቢሎስ አምስት ሺ አምስት መቶ ዘመን ከልጆቹ ጋር የገዘውትን አዳም ወሰድ አለው። በዚያን ጊዜ እሱ ራሱ መድኃኔ ዓለም ነፍሳትን ነፍሳትን ከማሰሪያቸው ፈትቶ ከደይን አወጣቸው። በማይሻር ቃሉ እንደተናገረው ወደ ገነትም አገባቸው። አዳምም ከገነት በወጣ ጊዜ ወደ እርሱ አለቀሰ ከልጅ ልጅም ተወርጃ አድን አለው አለ። ከዳይንም ባወጣቸው ጊዜ የዚያን ሰዓት የዓለም መድኃኒት ተባለ። ያደረጋቸው ድንቅ ስራዎችም የበራ እንጨቶችም ብር ቢሆኑ፣ ውጭም ቀለማት ቢሆኑ፣ ሰማይና ምድር ብራና፣ ደንጋዮችም መድምሶችም፣ ሰውና መላይትም ጽፋጽፍትን የሆኑ የመድኃኔ ዓለም ድንቅ ስራው ባላለፉ ነበረ። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። በሶስተኛው ቀን ውስጥ በመንፈቀ ሌሊት በመቃብር ተነሳ። ሐዋርያትን በደብረት ሲሆን ላይም መጽሐፈ ኪዳን አስተማራቸው። በአርባኛው ቀንም ሐሙስ በታላቅ ምስጋና መላእክትን እያመሰገኑ ወደ ሰማይ አደረገ። በአምሳኛው ቀንም በሌሊት በዓለተ እሑድ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ወረደ። በየሀገሩ ምን ሁሉ ቋንቋ ተናገሩ። ዓለምንም በዕጣ ተካፍለው በስሙ አስተማሮ። ዳግመኛም በዋንና በሙታን ለመብረድ ከቅዱሳን መላእክት ጋር በምስጋና ይመጣል። ሰማይና ምድር ከፍጥረታት ሁሉ ጋር ያልፋል። በዚያን ጊዜ ጻድቃን በቀኙ ኃጥአንም በግራው ያቆማል። ሁለቱንም እንደ ሥራቸው ይከፍላቸዋል። በዚያን ጊዜ መድሃኔ ዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። መባ ሲሆንን ይንና ሁሉ አይቶት መድሃኔ ዓለም ወደደው መታሰቢያ የሆን አደረገ። እሱም በዚህ ድርሳን ስሙን ለሚያነሳ ሰው ቃል ኪዳን ሰጠው። የመድሃኔ ዓለም የከርታው ጨርነቱ የመባ እስከዘላለሙ ድረስ ከሁላችን ከህዝበ ክርስቲያን ከሀገራችን ከኢትዮጵያ እንዲሁም እዚህ ጸንቶ እዚህ ተሰብስበው ቃሉን የሚሰሙት እህቶች፣ ወንድሞች፣ እናቶች፣ አባቶች እንዲሁም እኔ ባሪያው ቃላትን አገዶ ቸሩ መዳን ያለም አሙልቶ ይቀበልልን። ለዘላለሙ አሚን።